እንኳን አንዱ አመመው አንዴ ትኩሳት ያዘኝ አንዴን ተናደኝ። ኤክስቴንድ አደረገዋለሁ ከተመቸኝ አልናፈቁኝ እንዴ? ቫኬሽን ልጆችን መላክ አልችልም እንዴ ኤኒዌር ኤኒዌር እንደ ወርልድ ቫኬሽን መላክ አልችልም። ልጆች አሁን ኢሮፕ ናቸው ያሉት አለቅ አባታቸው ጋር ኢሮፓ ሀገር ነው ያሉት። ወይ ጉድ። እኔ አልጠጣ ካልቻልኩኝ አሜሪካ መንግስት፣ በሴክሽን ኤት ነው የምኖረው። ጫልቶ እንዳለቻችው በፉድ ስታምፕ ነው የምኖረው፣ በካሽ ሰፖርት በምንድን ነው የምኖረው? ፕላስ ደግሞ እሰራለሁ። አስቡት እንግዲህ እንደዛ እየኖርኩኝ አልጠጣም፣ እኔ ድራግ አልወስድም። በቃ በድህነት አይደለም የምኖረው። ስለዚህ እንደዛ ነው እና ልጆቼ ያው ቫኬሽን ተወሰዱ እንኳን ደስ ያለች፣ ግን ጫልቶ አርግዛ ነው። ኢት ዶንት ሜክ ሰንስ፣ ኢት ዶንት ሜክ ሰንስ ጋይስ፣ ብታስቀይመኝም ልዕልቲን በባባል አስነድብም። ከብት በለው እሱ ተማር ብሎ መጀመሪያ አሉባልታ ተውና ቴዲን ተማር እውቀት ይኖርክ። ቡኖ በደሌ አማርኛ ስለማይችል ነው እንጂ እውቀታችሁ ሌቭሉ አንድ አይነት ነው። በለው ትንሽ እንኳን ደስ ያለሽ ይባባሉበት። በቃ ላልቅስ ላልቅስ። ሁሉንም ወስዶ ጎበዝ ነው። ሶስት መግዜት ቀጥሬ ነው እናቱ ሶስት መግዜት ቀጥሬ መንብዬ መንብዬ ነው አዩ አንድ አዩ ኬድሚ እኔ አይኒድ ብሬክ ዜኒድ ኤቫኬሽን ኢንቢትዊን ደግሞ አይሀፍቱ ሙቭ አይሀፍቱ ሙቭ ሶ ማድረግ ያለብኝን እንደ እናት እንደ አስተዋይ እንደ ሪስፖንሲቢሊቲዋን ግዴታዋን እንደምትወጣ እናት ማድረግ ያለብኝን አረኩ። ልጆቼን ቫኬሽን ላኩ። ሰመር ነው ትምህርት የለ ላኩኝ ምን ችግር አለው? ደመጥመቅ እናድርገው። እንደ በቀና ልቅሳ እያለቀሰች ነው። በረት ተንኪው ታቲዬ አያቸው ጭንቅላት ያላቸው እንዴ! ይሄ ነው፣ እንደዚህ ነው እንግዲህ። ትንሿ ከባድ ነው። ኧረ የእሷ አይደለም፣ የከበደውም ምን አባዬ፣ እሷ ሁለት ናት። የመሀለኛው ይናፍቀኛል፣ እሱ ይጠባል፣ ጡት ስለሚጠባ እሱ ይናፍቀኛል። እሱ ከስራ የጠፋማ ኮኮ ኮኮ በጣም ፍቅር ነው የወሰዱብኝ። ናልቅስ እንዴ ሁ ኢዝ ቢሃይንድ ሚ ማይ ኪድስ ዳድ ኪድስ ዳድ ጀርባ ላይ ያለ ማይ ባክቦን የእኔ ረዳት እሱን ያለ ይዘጋ ነው። ሰብርዬ ማውራት አለብን እንጂ ልጆቼ ተቀሙ እንጂ ልጆቼ ተቀሙብኝ ማለት። ቆይ እኔ ያልገባኝ፣ እስቲ አማክሩኝ። አዎ ተቀምቻለሁ፣ በጣም ተቀማው

ወይኔ ወይኔ ወይኔ ሞቻለው። በኢየሱስ ስም የክፋታቸውን ግን ጥልቀት እያየው ነው። በነገራችሁ ላይ የክፋታችሁን ጥልቀት እያየው ነው። ሂዱበት። በአሁኑ ወቅት አሞኝ ብልም አይወስዱልኝም። አረባይ አረተው ነው። እኔ በጣም ማስተካከለው ነገር አለ በዛ ነው። እጅስ የፋሚሊ ዳይናሚክስ ቼንጅ ነው። ደስት ቤታዬ፣ ቤታዬ ቤታና ዲቦራ ለምን ተጣሉ? በነገራችሁ ላይ ይህን ነገር ዛሬ ለምን አልሄዳችሁበትም? ቤታና ዲቦራ ዛሬ ተጣልተዋል። በቅርብ ሰዓታት ውስጥ ተጣልተው ነበር። ለምንድን ነው ማታወሩ ስለዚህ ጉዳይ? ግን የእኔ ልጆች መቀማት አጀንዳ ይሁን መጀመሪያ ትልቅ አጀንዳ ይሁን። ላልቅስ እንዴ? እንደ ማን ነው? ስማ፣ እንደ ፍሬ ፊቴሌ ስዬ ልምጣ እንዴ? ማንቆርቆሪያና ዘንባባ ይዤ ልምጣ እንዴት እናርግ? ፓስተርዬ ግራ ገባ የኩ ጌታ። ቆይ ፊቴሌ ስዬ ማንቆርቆሪያ በናብ ልዜ ልምጣ እንዴ?